ኢትዮጵያ የመድኃኔ ዓለም ክርስቶስን የማዳን ሥራ ስለ ሰው ልጅ ሲል የደረሰበትን መከራ በመጽሐፍ ተጽፎ ለማንበብ እንግዳ የሆነች አገር አይደለችም። አገሪቱ በጃንደረባው መልእክተኛዋ አማካይነት ገና መጽሐፍ ቅዱስ ተጽፎ ሳይጠናቀቅ ማንበብ የጀመረችና መጽሐፍ ቅዱስ ውስጥ ቁጭ ብላ መጽሐፍ ቅዱስን ስታነብ የተገኘች አገር ናት። የሐዋርያት ሥራ ምዕራፍ 8 ቁጥር 28። የእቴጌ ሕንደኬ አዛዥና በጅሮንድ ባኮስ ዘመዱ ንግሥተ አዜብ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም እንደ ተጓዘች፣ እርሱም ከሰሎሞን የሚበልጥ ከዚህ አለ የተባለውን መድኃኔ ዓለም ክርስቶስን ያወቀው ኢየሩሳሌም ተጉዞ ነበር። በመንገዱ ላይ እያነበበ የነበረውም የነቢዩ ኢሳይያስ ትንቢት እንደ በግ ወደ መታረድ ተነዳ የበግ ጠቦትም በሸላቾቹም ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለውን ስለ መድኃኔ ዓለም ክርስቶስ የዕለተ አርብ ሥቃይ የተነገረ ትንቢት ነበር የሐዋርያት ሥራ ምዕራፍ 8 ቁጥር 32 በዚህም የምንረዳው ኢትዮጵያውያን ከጥንት ጀምሮ ነገረ ሕማማቱን ሲያነቡ፣ የክርስቶስን መከራ ሲያሰላስሉ የኖሩ መሆናቸውን ነው። በክርስቶስ መከራ ላይ ብቻ የሚያተኩር በሕማማቱ ሳምንት ሙሉ የሚነበብ በሸክም የሚነሳ ባለ ሺህ ገጽ ግብረ ሕማማት የተሰኘ መጽሐፍም አለ። ከሕማሙ ጋር የተያያዙት የዜማ ድርሰቶች፣ መልክዓ መልኮች፣ ድርሳናትም እጅግ ብዙ ናቸው። ቤተ ክርስቲያኗ የጌታዋን መከራ ለምታስብበት ሳምንት ብቻ የሚውሉ የዜማ መጻሕፍት፣ ልዩ ሥርዓቶች አዘጋጅታ ከብዙ ቋንቋዎች መጻሕፍትን ሰብስባ አስቀምጣለች። እያንዳንዱ ኦርቶዶክሳዊ በሕማማቱ መግቢያ በሆሳይና ዕለት እንደ ሞተ ሰው ጸሎተ ፍታት ተደርጎለት ሙሉ ሕሊናው ወደ ብሉይ ኪዳን የሰው ልጅ የፍዳ ዘመን ተመልሶ በትንሳኤው ከክርስቶስ ጋር እንዲነሳ በማድረግ በታላቅ ተምሳሌታዊ መንገድ የጌታን ሕማሙን ሳምንት ታሳያለች። አብይ ጾሙን ሙሉ በቅዱስ ያሬድ አማካይነት ለየሳምንታቱ ስም የሰጠችውና የጾሙን ወራት በስባተ ነግ በቅዳሴና በተመስጦ በተሞላ ስርዓት አምልኮ የምታሳልፈው ቤተ ክርስቲያናችን ከሆሳዕና በኋላ ባሉት በሕማማት ሳምንት ውስጥ ባሉት ቀናት ግን ሕማሙን የምታስተምርበት መንገድ ማዕረጉ ከፍ ይላል። ቤተ ክርስቲያኗ ሕማማቱን በቃል ከመስበክ አልፋ ስለምትኖረውና የክርስቶስ አካሉ ለሆነች ቤተ ክርስቲያን የጌታችን ቁስሉ ቁስሏ ሆኖ ስለሚሰማት ሳምንታቱ በጥልቅ ሐዘንና ተመስጦ ሆና ታሳልፋለች። ከጾም ጸሎትና ስግደት የተረፈ ጊዜ ኖሮ ብዙ ትምህርት መስጠት የማይታሰብ ቢሆንም ይሁንና በሳምንቱ ውስጥ ልጆቿን ሰብስባ ከጾም ጋር እየሰገደች በቤተ መቅደስ የምታነበው ንባብ፣ የምታዜመው ዜማ፣ የምትፈጽመው እያንዳንዱ ሥርዓት ከሚሊየን ስብከቶች የሚበልጥ ስብከት ነው። ይህንን መረዳት ያልቻለ ሰው ክርስቶሳዊቷን ቤተ ክርስቲያን ጌታን አታውቅም ብሎ እስከ መንቀፍ ድረስ ይደርሳል። ሊቅ ቅዱስ ያሬድ በረኛው በሄርማን ራእይ ላይ ተመስርቶ አሌሉያ ወሪድ የብሔረ ሮሜ ለቤተ ክርስቲያን ርኢ ክዋ አይምር ክዋ አፍቀር ክዋ አሌሉያ ወደ ሮም በወረድሁ ጊዜ ቤተ ክርስቲያንን አየኋት አወቅኋት ወደድኳት ብሎ የዘመረው ዝማሬን እናንሳ። አንድ ሰው ከቤተ ክርስቲያን ጋር የሚኖረውን ግንኙነት ሊቁ በሦስት ከፍሎታል። ማየት፣ ማወቅና መውደድ። ብዙዎች የኦርቶዶክስ ቤተ ክርስቲያንን አይተናታል ይላሉ፣ ግን አያውቋትም። ቋንቋዋን፣ ዜማዋን፣ መጻሕፍቷን፣ ታሪኳን፣ ጥንታውያን አባቶቿን ሳያውቁ በማየት ብቻ ሊመዝኗት ይፈልጋሉ። አይተናታል ብለው ሳያውቋት የጠሏትና ከቤተ አይሁድ ለይተው የማያዩት ብዙዎች ናቸው። ወሳኙ ሂደት ግን ቤተ ክርስቲያንን ማወቅ ነው። የትርጓሜዋን ስልት የዜማዋን ውበት የተመስጦዋን ጥልቀት የቅዱሳኗን ሕይወት ማወቅ ያስፈልጋል። ይህን ማድረግ የቻለ ሰው ያለ ጥርጥር እንደ ቅዱስ ያሬድ አፍቀርክዋ ወደድኳት ብሎ ስለ ቤተ ክርስቲያኗ ክብር ማሕሌት መቆም ይጀምራል። ቤተ ክርስቲያኗም የሚጻፍላት እንጂ የሚጻፍባት ቤተ ክርስቲያን እንዳልሆነች ይረዳል። ቀርቦ ለማያውቃት ግን የኦርቶዶክስ ቤተ ክርስቲያን ክርስቶስን አታውቅም ሲባል እውነት ሊመስለው ይችላል። ለሚያውቃት ሰው ግን እንኳንስ ቤተ ክርስቲያኗ የምትገለገልባቸው ዕቃዎቿ እንኳ ሳይቀሩ ክርስቶስን እንደሚሰብኩ ይታየዋል። እንዳትናገር አፏ ብያዝ እንኳ የጌታን የግርፋቱን ሰንበር በከበሮዋ መስቀል መሸከሙን በመቋሚያዋ የእሾሃ ክሊል መድፋቱን ካህናቷ በጠመጠሙት ጥምጥም ትሰብካለች። ይህች ቤተ ክርስቲያን የመድኃኔ የዓለም ክርስቶስን በሐሰት መያዝ ይዘት፣ ከጲላጦስ ወደ ሄሮድስ መሄዱን ሂደት፣ በቅናት መከሰስ ቅናት፣ በፈቃዱ ቆርጦ መከራን መቀበሉን ቆርጥ፣ በግርፋት የደረሰበትን ጭረት፣ የደሙን መንጠባጠብ ርክርክ ብላ ወደ ዜማ ምልክቶች ወይም ሚውዚካል ኖቴሽንስ የቀየረች ቤተ ክርስቲያን ናት። ይህ እውነታም ኦርቶዶክሳዊት ቤተ ክርስቲያናችንን በኢየሱስ ክርስቶስ በመከራ የተቃኘ ዜማን የምታዜም ብቸኛ ቤተ ክርስቲያን ያደርጋታል። ከንዋያተ ቅድሳቷ ሁሉ አብልጣ በምታከብረው በስጋ ወደሙ መሰዊያ ታቦት ላይ እንደ ኦሪት ጽላት አሰርቶ ትእዛዛትን ሳይሆን አልፋና ኦሜጋ የሚለውን አምላካዊ ስሙን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ከሚለው የመጽሐፍ ቅዱስ ትእዛዝ ጋር በታቦቷ ላይ የጻፈች ቤተ ክርስቲያን ናት። ስለ መወለዱ ከነቢያት ጋር ጾማ፣ በልደቱ እንደ መላእክት ዘምራ፣ ለጥምቀቱ ወደ ጥምቀተ ባይር ወርዳ፣ ስለ ጾመ ከነ ልጆቿ ጾማ፣ ስለ መውደቅ መነሳቱ ከነ ልጆቿ በስግደት ወድቃ፣ ስለ ትንሣኤው ተደስታ ከመኖር በቀር ሌላ ሥራ የሌላት ቤተ ክርስቲያን ክርስቶስን አታውቀውም ሲባል መስማት ምንኛ ያቃጥላል! ቅዳሴዋ፣ ሰዓታቷ፣ ማኅሌቷ ሁልጊዜም ሰዓት ስለማይበቃ ዜማው እያጠረ በንባብ እየተባለ ሥርዓቱ ለሰዓት ሲባል እየተሰበሰበ እንጂ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እግዚአብሔርን ለማመስገን የዚህ ዓለም የ24 ሰዓታት ዑደት አልበቃ ብሎ ፀሐይ በማይጠልቅበት በዘላለማዊው መንግሥት ያለማቋረጥ ለማመስገን ዝግጁ ሆና የምትጠባበቅ ቤተ ክርስቲያን ናት። በዚህ መጽሐፍ ላይ የጌታችንን ሕማምና መከራ በኦርቶዶክሳዊው የመጽሐፍ ቅዱስ አነባብና አተረጓጎም ስልት እንቃኛለን። መጽሐፍ ቅዱስ እንደ ገባኝ፣ እንደ ተረዳሁት እያሉ የራስን ግምትና አስተያየት ለመስጠት የቀረበ ሐሳብ መስጫ ጽሑፍ አይደለም። ፊልጶስ የምታነበውን ታውቀዋለህን ብሎ ጃንደረባውን በጠየቀው ጊዜ የሚመራኝ ሳይኖር እንዴት ይቻለኛል ብሎ ትርጓሜውን እንደጠየቀ ትርጓሜውን በትሕትና የምንጠይቅበት መጽሐፍ ነው። መንፈስ ቅዱስ ለጃንደረባው ፊልጶስን ልኮ እንዳስተማረው ለቅድስት ቤተ ክርስቲያንም መጽሐፍ ቅዱስን እንዲያብራሩ የላካቸው ቀደምት ቅዱሳን አበው አሉ። ጌታችን ካረገ በኋላ ለሦስት መቶ ዓመታት ያህልም ሁሉን ያስማማ የሐዲስ ኪዳን መጻሕፍት ስብስብ አልነበረም። መጽሐፍ ቅዱስ የምንለውን የመጻሕፍት መድብል በቁጥር ወስነው የብሉይ ኪዳን መጻሕፍትንና የሐዲስ ኪዳን መጻሕፍትን ቁጥር ለይተው የሰጡን ሐዋርያት ሳይሆኑ ከሐዋርያት በኋላ የተነሱ የቤተ ክርስቲያኒቱ አባቶች ናቸው። መጽሐፍ ቅዱስን ይሄ ነው ብለው ሲሰጡን አምነን የተቀበልናቸው ከወንጌል ጸሐፊዎች ጋር የነበራቸውን የዘመን ቅርበትና፣ ጠይቆ የመረዳት ዕድል፣ የቅድስና ሕይወታቸውን፣ የአባትነት ሥልጣናቸውን በማመን ነው። ሃይማኖታችንም በክርስቶስ የተሰጠችን ሐዋርያት የሰበኳትና አባቶች የጠበቋት ናት። መጽሐፍ ቅዱስ ይሄ ነው ሲሉን አምነን የተቀበልናቸውን አባቶች በትርጓሜው ላይም ልናምናቸው ግድ ይለናል። እንደ ፊልጶስ በመንፈስ ቅዱስ ተቃኝተው ከሐዋርያት እግር ስር ቁጭ ብለው ሰምተው የመጀመሪያዎቹ ክርስቲያኖች ጋር በዘመን ተጎራብተው የኖሩት ጥንታውያን አባቶች ወይም አርሊ ቸርች ፋደርስ የኦርቶዶክሳዊው የመጽሐፍ ቅዱስ ትርጓሜ መነሻዎች ናቸው። ኦርቶዶክሳዊነትን የማይቀበሉት ምዕራባውያንም ወደዱም ጠሉም የቀደምት አበው ትርጓሜን በመንፈሳዊ ኮሌጆቻቸው ሲያስተምሩ የሚገኙት መጽሐፍ ቅዱስ ያለ ቅዱሳን አባቶች ትምህርትና ትርጓሜ ለመረዳት ስለማይቻል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ጥንታዊ የመጽሐፍ ቅዱስ ትርጓሜና የታሪክ ሀብት በማከማቸት የሌላው ዓለም የነገረ መለኮት ተመራማሪ ሁሉ በጥናቱ ላይ የግድ የሚጠቅሳት የዓለማችን የሃይማኖት ቤተ መጻሕፍት ናት። ሊቃውንት አባቶቻችን እንደኛ በእንግሊዝኛ መሰላል ሳይንጠለጠሉ የግሪኩን ከግሪክ የአረብኛውን ከአረብኛ የሱርስቱን ከሱርስት በቀጥታ እየተረጎሙ በማምጣት በምንም እንዳናንስ አድርገው አስከብረውናል። ከትርጉም ሥራ ባሻገር ነገረ ሃይማኖቱን በቅድስና ሕይወታቸውና በተሰጣቸው መንፈሳዊ ጸጋቸው አራቀው በማስፋፋትና በትርጉም የተቀበሉትን መክሊት በብዙ እጥፍ በማትረፍ የእኛ ብለን ልንጠቅሰው የምንችለው መንፈሳዊ ሥነ ጽሑፍን አስፋፍተውልናል። ምንም አይነት የቴክኖሎጂ ድጋፍ ባልነበረበት ዘመን ዕድሜያቸውን ለመንፈሳዊ ዕውቀት ሰውተው ከሀገር ሀገር ተንከራተው ቅዱሳት መጻሕፍትን እየጫኑ እያመጡ በመተርጎም አንድ ገጽ ለመጻፍ የአንድ ፍየል ቆዳ በሚጠይቀው የብራና ጽሑፍ ላይ በሺህ የሚቆጠሩ ገጾች በመጻፍ ሥራ ተሰማርተው በብዙ ድካም ቆዳ ሰብስበው ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ለዓመታት አቀርቅረው ጽፈው ጌጡ እንኳ እንዳይቀር በሐረግ አስውበው ሀገራችንን በቃለ እግዚአብሔር አጥለቅልቀዋታል። በሚሊዮኖች ሊሸጡ የሚችሉ የብራና መጻሕፍትን ያለ ደሞዝ ቁልፍ ይዘው እየጠበቁ መጻሕፍቱን እየገለበጡ በረሃብ እየተፈተኑ እኛን እግዚአብሔርን በማወቅ ሀብት ላስከበሩን አባቶቻችን ምን ቃላት ምስጋና ለማቅረብ ብቁ ሊሆኑ ይችላሉ? በዚህም ምክንያት ቤተ ክርስቲያናችንም መጽሐፍ ቅዱሳዊ ትምህርት እጅግ ጥልቅና ውብ ነው። ይህንን ብቻ ደጋግሞ መንገር በራሱ ግን የዋሁን ምእመን ባይተዋርነትና የበታችነት እንዲሰማው ከማድረግ ያለፈ ጥቅም የለውም። በውሃ ጥም ለሚሰቃይ ሰው ስለ ባሕሩ ጥልቀት ብትተርክለት ከጥሙ ሊረካ አይችልም። ቢያንስ ጥቂት ውሃ ቀድተህ ልትሰጠውና ልታረካው ይገባል። ዝም ብለህ ስለ ውሃው ጥልቀት ብቻ ብትነግረው ግን ጥሙን ታባብስበትና ተስፋ ቆርጦ ወደ ሌላ ኩሬዎች ይሄዳል። አንተም ጥልቅ ነው፣ ጥልቅ ነው ከማለትህ በስተቀር ውሃውን ቀድተህ ማጠጣት መቻልህ ያጠራጥራል። አንድ የሳይንስ ሰው በቀላሉ ልትገልጸው ካልቻልህ አንተም በደንብ አልተረዳኸውም ማለት ነው ብሏል። የቀደሙ አባቶቻችን ነገረ ሃይማኖትን ከዘመናቸው ነባራዊ ሁኔታ ጋር በሚገጥም ቋንቋ በሚስማማ ምሳሌና አገላለጽ ጽፈው አስተምረው ዘመናቸውን ዋጅተው አልፈዋል። እኛም የኖረውን ሐዋርያዊ ትምህርት በእኛ ዘመን ላለው ትውልድ በሚገባ አቀራረብ የማድረስ ኃላፊነት አለብን። ይህንን ማድረግ ከቻልን ኦርቶዶክሳዊት ቤተ ክርስቲያናችን በማያልቁ አስገራሚ ጥያቄዎች የተሞላውንና አሳማኝ ነገሮችን እስካገኘ ድረስ ለመቀበል የሚከለክል ክፋት የሌለበትን ይህንን አዲሱን ትውልድ ይዛ እስከ ምጽአት ድረስ ለመዝለቅ አቅም ያላት ዘመን የማይሽራት ቤተ ክርስቲያን ናት። የዚህች መጽሐፍ ዋነኛ ዓላማም ከጃንደረባው ዘመን ጀምሮ ቤተ ክርስቲያናችን ስታነበው የኖረችውን የመድኃኔዓለም ክርስቶስን የሕማማቱን ነገር በወንጌሉ መሠረትነት በአበው ትምህርት ብርሃንነትና በሊቃውንት ምርኩዝነት ከእኛ ዘመን ነባራዊ ሁኔታ ጋር አገናዝቦ ማሳየት ነው። መድኃኔዓለም በመስቀል ላይ ያሳየንን ነፍሱን እስከ መስጠት ድረስ የደረሰ ፍቅር በመርሳታችንና ያደረገልንን ባለማስተዋላችን በጥልቅ የኀጢአት ባሕር ውስጥ እየዋኘን እርስ በርሳችን በጥላቻ እየተሰቃየን ነው። ከመጀመሪያው አዳም የተገኘንበት ተፈጥሮ ለሞት ከዳረገን በኋላ በዳግም ተፈጥሮ ወይም ሪካፕቹሌሽን በክርስቶስ ወደ ተፈጠርንባት የቀራንዮ ኮረብታ ለአፍታ በሕሊናችን እንድንመለስና እንደ መቶ አለቃው ደረታችንን እየደቃን በእውነት የእግዚአብሔር ልጅ ነበረ ብለን እንድንጸጸት ማድረግ የዚህች መጽሐፍ መጻፍ ምክንያት ነው። ምናልባት ለአፍታ መከራውን አስበን ወደ ልባችን ብንመለስ ለሞተልን አምላክ መኖር ብንችል ደሙን ባፈሰሰልን አምላክ ፊት እንባችንን ማፍሰስ እንኳን ብንችል በሚል ተስፋ የተጻፈች መጽሐፍ ናት። እጅግ ጥልቅ በሆነው በሕማማቱ ጉዳይ በእኔ የእውቀት ውስንነት ምክንያት ያልተመለሱ ጥያቄዎች፣ ያልተዳሰሱ ጉዳዮች ብዙ እንደሚሆኑ ምንም ጥርጥር የለኝም። መጽሐፉ ለወደፊት ሲታተም እየተቃና የሚሄድ የማጣቀሻ መጽሐፍ እንጂ መስጢራት የሚፈጸሙበት መጽሐፍ ባለመሆኑ የአንባቢያንን የምሕረት ዓይን ተስፋ የሚያደርጉ ግድፈቶች እንደሚኖሩትም የታወቀ ነው። ወደ ጥልቅ ተመስጦ የሚወስደው ቃል እግዚአብሔር ከዚህ በላይ ሊብራራና ሊመሰጠር እንደሚችል አውቃለሁ። ስላላካተትኳቸው ጥቅሶች፣ ስላናነበብኳቸው መጻሕፍት ምስጢር እንደ ጅረት በሚፈስባት ቤተ ክርስቲያናችን ስላልሰማኋቸው ቅኔዎችና ስላልጨረስኳቸው ብዙ ሐሳቦች እየቆጨኝ መጽሐፉን እንዳጠናቀቅሁ ይታወቀኛል። ሆኖም የማመስገን ስጦታው በስቶለት የጸጋህን ማዕበል ያዝልኝ እስከ ማለት የደረሰው ሶርያዊው ቅዱስ ኤፍሬም ግን ለእኔ ዓይነቱ ውስን አእምሮ ላለው ሰውም ምክር ጽፎ ኖሮ እንዲህ ሲል አገኘሁት። የቃሉ ሀብት ከአንተ በላይ በመሆኑ አትዘን። የጠማው በመጠጣቱ ይደሰታል እንጂ ምንጩን መጨረስ ባለመቻሉ አያዝንም። ጥማትህ ምንጩን ከሚያደርቀው ምንጩ ጥምህን ቢያረካው ይሻላል። ነገር ግን ጠጥተህ ስትረካ ምንጩንም የምታደርቅ ቢሆን ኖሮ ድልህ መከራ በሆነብህ ነበር። ለተቀበልከው አመስግን እንጂ ሳትጠቀምበት ስለቀረው አታጉረምርም። በዚህም መሠረት ይችን መጽሐፍ የምታነቡ ሁሉ የጎደሉ ነገሮች የጸሐፊው ጉድለቶች መሆናቸውን በማሰብ በሶርያዊው ቋንቋ ለአፍታ ጥም ካስታገሰ ይበቃል ብላችሁ እንደምታልፉኝ ሊቃውንተ ቤተ ክርስቲያንም በየውሃት መንፈስ እንድታቀኑልኝና በምትደግሙት ዳዊት እንድታስቡኝ አደራ እላለሁ። ወቃለ እሉ አበውን አነብ ወተስፋሆሙን ሴፎ በዛቲ ሃይማኖት እምነትን ወተስፋነ ወትምህርትነ ወተስፋ ባቲን አዩ ወባቲን መውት ወባቲን እትነሣ በፈቃዱ ወበስምረቱ ለእግዚአብሔር የአባቶቻችንን ትምህርት እናስተምራለን፣ ተስፋቸውንም ተስፋ እናደርጋለን። የምናምንባት የተማርናት ተስፋ የምናደርጋት ሃይማኖት ይህች ናት። እንኖርባታለን፣ እንሞትባታለን፣ በእግዚአብሔር ፈቃድ እንነሳባታለን። ሃይማኖተ አበው አባ ገብርኤል ገጽ 412 መቅድም። ሕማማት የሚለው የግዕዝ ቃል ትኩሳት፣ ንዳድ፣ በሽታዎች፣ ሐዘናት፣ ጭንቀቶች፣ መከራዎች፣ ወዮታዎች የሚሉ ትርጉሞችን ይሰጣል። በመጽሐፍ ቅዱስ የመድኃኔ ዓለም ክርስቶስን መከራዎች ለመግለጽ ሕማማት የሚለውን ቃል ተጠቅሞ የምናገኘው ቅዱስ ሉቃስ ሲሆን በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ሲል እናገኘዋለን የሐዋርያት ሥራ ምዕራፍ 1 ቁጥር 3። በዚህም መሠረት የክርስቶስ ሕማማት ማለት ስለ ሰው ልጅ ፍቅር ሲል የተቀበለውን ሥቃይ ጭንቀትና መከራ ማለት ነው። ከዚህ ውጪ ግን ሕማማት የሚለው ቃል በሽታን የሚገልጽ ሐሳብ ቢኖረውም መድኃን ዓለም ክርስቶስ ግን የታመመው በሥጋ በሽታ ሳይሆን በመከራ ብቻ ነው። በኦርቶዶክሳዊው አስተምህሮ መድኃን ዓለም ክርስቶስ የሥጋ በሽታን ሊታመም አይችልም። እንደሚታወቀው መድኃን ዓለም ክርስቶስ የወደቀውን የሰው ልጅ ወደ ክብሩ ይመልስ ዘንድና ሰዎች ከመጀመሪያው አዳም ተወልደው ያጡትን ጸጋና ክብር ሁለተኛ አዳም ሆኖ ሊመልስላቸው ሰው የሆነ አምላክ ነው። ክርስቶስ ሁለተኛው አዳም ተብሎ የሚጠራውም እንደ መጀመሪያው አዳም ያለ ወንድ ዘር ተወልዶ አዳም በገነት ውስጥ እያለ ከመበደሉ በፊት የነበረውን ፍጹም የሆነ አካል ይዞ የአዳምን የቀድሞ ያልጎሰቆለ ባህርይ ወይም አንኮረፕትድ ኔቸር ይዞ ስለመጣ ነው። አዳም ሲፈጠር ለመሞትም ላለመሞትም የሚሆን ሕገ እግዚአብሔርን ቢጠብቅ ወደ ኢመዋቲነት ወይም ኢሞርታል ታድሶ በቀላሉ የሚሸጋገርበት ቢበድል ደግሞ ወደ መዋቲነት ወይም ሞርታል የሚሸጋገርበት ማዕከላዊ ሁኔታ ማለት ኢንተርሜዲየት ስቴት ላይ ሆኖ ነበር። በዚህም ምክንያት አዳምም ሆነ ሔዋን ከመውደቃቸው በፊት የነበራቸው አካል የማይታመም የማያረጅ፣ የከበረ ብሩህ አካል ነበረ። በእርግጥ የዚህ ዐይነት አካል ነበራቸው ተብሎ ሲነገረን አሁን በያዝነው የጎሰቆለ የሚታመምና የሚያረጅ ሰውነታችን ውስጥ ሆነን ለማመን ያስቸግረናል። እዚህ ዓለም ላይ እየኖርንም እንዲህ ዐይነት የሰው አካል ይኖራል ብለን ለመገመት እንኳ ያቅተናል። አዳምና ሔዋን የወደቁትም በገነት እያሉ አለመታዘዛቸው የሚያመጣባቸውን ውድቀትና ጉስቁልናም ሆነ አሁን እኛ ያለንበትን የሚታመም የሚያረጅ አካል ይኖራል ብለው ለመገመት እንኳ ባለመቻላቸው ነበር። ስለዚህ መድኃኔ ዓለም ክርስቶስ የአዳምን ከውድቀት በፊት የነበረ የከበረ አካል ይዞ ስለተወለደ የሥጋ ደዌ በእርሱ ዘንድ የለም። ቤተ ክርስቲያናችን በዕለተ ዓርብ ነአምን ነአምን ነአምን ሕማሞ ለዘየአምም የማይታመመውን የእርሱን ሕማሙን እናምናለን እናምናለን እናምናለን እያለች እያዜመች እንደምትሰግደው ሕማማት ስንል መድኃኔዓለም ክርስቶስ ስለ ሰው ልጅ ፍቅር ሲል በፈቃዱ የተቀበለውን እንግልት፣ ድብደባ፣ መውደቅ መነሳት፣ የእሾሃ አክሊል መድፋት፣ ግርፋት፣ ችንካርና መሰቀሉን ማለታችን ነው። ነቢዩ ኢሳይያስ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል በማለት እንደተናገረው በዕለተ ዓርብ የነበረው የመድኃኔ ዓለም ውሎ የተለየ ነበር። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 እስከ 4። በዕለተ ዓርብ ነቢዩ ዳዊት ውበትህ ከሰው ልጆች ያምራል ሞገስ በከንፈሮችህ ፈሰሰ ብሎ የዘመረለት ጌታ ከደረሰበት መከራ የተነሳ ፊቱ በደም ተለውሶ መልክና ውበት የለውም፤ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ ሆነ። መዝሙረ ዳዊት መዝሙር 44 ቁጥር 2 ፊቱን ሊያዩ ጓጉተው ወደ ሾላ ዛፍ የወጡለት ክርስቶስ በዕለተ ዓርብ ግን አጥንቱ እስከሚታይ ተገርፎ ሰውም ፊቱን እንደሚሰውርበት የተናቀ ሆነ። የአዳምን ጥንተ ተፈጥሮ ለመመለስ በቀደመው አዳም አካል ቢገለጥም፣ በዕለተ ዓርብ ግን የማይታመመው ታመመ። የሕማም ሰው ደዌንም የሚያውቅ ሆኖ በእውነት ደዌያችንን ተቀበለ ሕመማችንንም ተሸከመ። መከራውን የክርስቶስ ሕማማት ብለን የምንጠራውም እኛ ልንቀበለው የነበረውን ሕመማችንን እርሱ በመቀበሉ ምክንያት ነው። የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራኒዮ የተፈጠረበት ታሪክ በመሆኑ የነቢያቱ ትንቢትና ምሳሌ፣ የሐዋርያቱ ስብከትና መልእክት፣ የሊቃውንቱ ትርጓሜና ትምህርት፣ የካህናቱ ቅዳሴና ሰዓታት፣ የመዘምራኑ ማኅሌትና ስብሃት የጌታችንን ሕማም የሚያወሳ ነው። መከራው ከመከራ የዳንበት ሞቱም ሕይወትን ያገኘንበት በመሆኑ በተንሣኤውና በእርገቱ ተጽናንተን የምንዘነጋው በምጻቱ ተስፋ ተሞልተን የምንረሳው አይደለም። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የተባልነውን ይዘን ንዜኑ ሞተከ እግዚኦ፣ አቤቱ ሞተህን እንናገራለን እያልን ዘወትር የምንቀድሰው ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። በዚህ ሕማማት በተሰኘው መጽሐፍ ላይ ስለ አዳም ውድቀትና ስለ አምላክ ሰው መሆን ምክንያት የመሳሰሉትን እጅግ ሰፋፊ ርዕሶች ሳንነካ ከሐሙስ ማታ እስከ አርብ አሥራ አንድ ሰዓት ያለውን የጌታችንን የሀያ ሰዓታት ሕማማት እንዳስሳለን። ብቻውን መጽሐፍ የሚወጣውን የጌታችንን የመጨረሻውን ራትና የምስጢረ ቁርባንን ምስረታ ሳንነካ ጌታችን ከተያዘበት ከጌቴሴማኒ አትክልት ስፍራ እንጀምራለን። በመጀመሪያው ምዕራፍ ለጌታችን መያዝ ተባባሪ የነበረውንና የጌታችን የሕሊና ቁስሉ ከነበረ ከአስቆርቱ ይሁዳ እንጀምራለን። ከዚያም በሁለተኛው ምዕራፍ ጌታችን ተይዞ እስከ ጠዋት ድረስ ሲፈረድበትና ሲንገላታ ወዳሳለፈበት የሊቀ ካህናቱ ግቢ አብረን ገብተን እናድራለን። ሲነጋም ወደ ጲላጦስ አደባባይ ሄደን የፍርዱን ሂደት እንከታተላለን። ወደ ሄሮድስ ሲወስዱት እንከተለዋለን። ሲገርፉት ቆመን እናያለን። ይሰቀል ሲሉም እንሰማለን። ከዚያም ከሊቶስጥራ እስከ ቀራንዮ መስቀሉን ይዞ ሲሄድ በእግረ ሕሊናችን እንከተለዋለን። ከስምዖን ጋር እናግዘዋለን። ከገሊላ ሴቶች ጋር አብረን እናለቅሳለን። ከመስቀሉ ስር ከእናቱና ከዮሐንስ አጠገብ ቆመን በመስቀል ላይ ሆኖ የሚናገረውን ከታች ሆነን እንሰማለን። በመጨረሻም ነፍሱ ከሥጋው መለየቱን አይተን ከለንጊኖስ ጋር በጎኑ ውሃ ተጠምቀን ከኒቆዲሞስና ከዮሴፍ ጋር አልቅሰን እንቀብረዋለን። ስለ መዳናችን እየተደሰትን፣ ስለ መከራው እናለቅሳለን። ትንሣኤውን ተስፋ አድርገንም ሕማማት የተሰኘውን መጽሐፍ ንባባችንን እናበቃለን። የሕማማቱ ታሪክ የሰው ልጅ ድኅነት የተፈጸመበት የትልቅ ፍቅር፣ የይቅርታና የምሕረት ታሪክ ነው። አንድ ሊቅ እንዳለው በእያንዳንዳችን ውስጥ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ የሚሞላው አንዳች ባዶነት አለ። መከራውን ማንበባችንም ይህንን ባዶነታችንን ለመሙላትና በንስሐ ለመመለስ ነው። የመጽሐፉ ዓላማም በምናነባቸው የሀያ ሰዓታት የወንጌሉ ክስተቶች መነጽርነት ራሳችንን ፈልገን እንድናገኝ መርዳት ነው። የኦርቶዶክሳዊው የመጽሐፍ ቅዱስ አነባበብ ስልት አንዱ መገለጫ በመጽሐፍ ቅዱስ ውስጥ ራስን ፈልጎ ማግኘት ነው። ከበረሃ መነኮሳት አባቶች አንዱን ክርስቶስ በጎችና ፍየሎችን በግራና ቀኝ አቆማለሁ ያለው ስለ እነማን ነው ብለው ቢጠይቁት፣ በጎቹን እርሱ ያውቃቸዋል፣ ከፍየሎቹ ግን አንዱ እኔ ነኝ ብሎ መልሶ ነበር። በመጽሐፍ ቅዱስ ውስጥ ስማችን ተቀይሮ እንጂ የሁላችንም ታሪክ ተጽፏል። በወንጌሉ ቀድሞ ከተጻፈው ታሪክ እንድንማርና ታሪካችንን እንድንለውጥ ለትምህርታችን ተጽፏል ሮሜ ምዕራፍ 15 ቁጥር 4። ወዳጄ ሆይ እባክህን ጌታችን ከተያዘበት ሐሙስ ማታ እስከ ተቀበረበት ዓርብ ያለውን ክስተት ውስጥ ራስህን ፈልገው በዚያ ከነበሩት ሰዎች አንተ ማንን ትመስላለህ ወዳጅ መስሎ እየሳመ የሚሸጠው ይሁዳ አንተ ነህ ወይንስ ፈርቶ የሚክደውን ጴጥሮስ የአንተ ጠባይ በእነዚያ ሃያ ሰዓታት ውስጥ ከነበሩት ሰዎች ማንን ይመስላል ጌታን አስረው እያዳፉ የወሰዱትን ትመስላለህ? በሐሰት የሚመሰክሩበት ውስጥ ነህ፣ ወይንስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነህ? ያለ ሕግ አግባብ በግፍ ከፈረዱበት ውስጥ ነህ፣ ወይንስ ገዢዎችን ለማስደሰት ብለው በጥፊ ከሚማቱት ውስጥ ነህ? እንደ ጲላጦስ ዐይነት ዳኛ ትሆን? ንጹሕ መሆኑን እያወቅህ ገርፈኸው ይሆን? ከሆነ ንጹሕ ነኝ ብለህ ብትታጠብም አጥፍተሃል። ይሰቀል ሲባል አብረው ከሚጮኹት ትሆን ከሄሮድስ ጭፍሮች ጋር ስቀህበታል ወይንስ ከገሊላ ሴቶች ጋር አልቅሰህለታል። ወዳጄ ሆይ በዕለተ ዓርብ ከነበሩት አንተ ማንን ትመስላለህ የቀኙ ወንበዴ ነህ ወይስ የግራው የቆምከው ከሰደቡት ጋር ነው ወይንስ ከእናቱ ጋር የምታውቃቸውን የሌሎች ሰዎችን ጠባይ ለማመሳሰልና ይሄማ እገሌን ለመንካት ነው ያልክ፣ ከመንፈሳዊ መጽሐፍ ውስጥ ሥጋዊ ቅኔ ለመውጣት አትሞክር እባክህ። ራስህን ብቻ ፈልገው። የእግዚአብሔር ቃል መስታወት ነው። በመስታወት ደግሞ የራስ እንጂ የሌላ ሰው ፊት አይታይም። የያዕቆብ መልእክት ምዕራፍ 1 ቁጥር 23። የጃንደረባው ንባብ ይሆንላቸው።